ጣፋጭ ወጎች ከደቡብ ኢትዮጵያ ምድር። ታገል ሰይፉ ጸሐፊው ነው። እንጫዋወት። መቼም በፍቅር መሃል የዱላ ነገር ከተነሳ ቸር ማሰብ ይከብዳል። ዱላ የጠበኞች ቋንቋ ነው። በከንባታዎች ዘንድ ግን ዱላ የፍቅር መግለጫ ቋንቋ ሆኖ ያገለግላል። የከንባታ ብሔረሰብ ህዝብ በሰሜን ከኦሮሚያ ክልላዊ መንግሥት፣ በደቡብ በኩል ደግሞ ከሸክቾ ዞን ተጎራብተ ይኖራሉ። በምዕራብ ምስራቅ በኩልም የሃዲያና የሰሜን ኦሞ ዞኖች ያዋስኗቸዋል። የማያዋስናቸው ነገር ካለ በብዙዎቻችን ዘንድ የሚታየው ዱላን እንደ ጠብ መቀስቀሻ አድርጎ የመቁጠር ልማድ ነው። አንድ የከባታ ወጣት ልጅቱን ምን ያህል እንደሚወዳት ለመናገር ምላሱን አያስረዘምም። ይልቁንስ ከምላስም ሆነ ከቁመቱ በላይ የሆነ ረዥም ብትር ይዞ ከቤቷ በመግባት ስሜቱን ይገልጣል። ከዚያ በፊት ግን ልጅቱን የሚመርጡለት ወላጆቹ ናቸው። እነርሱ ከመረጡ እርሱ ፍቅር አይገደውም። ወላጆቹም ታዲያ ስለ ልጅቷ ውበት የሚነግሩት በቃላት ጋጋት አይደለም። ከምባታዎች ከመናገር ይልቅ በማሳየት ያምናሉ። እናም ራሱ ሄዶ እንዲታዘብ አድራሻዋን ይነግሩታል። እንግዲህ የፍቅር መገለጫ ዘንጉን ይዞ ከቤቷ ከተፍ የሚለው ከዚያ በኋላ ነው። አይቷት እንደተመለሰ ወላጆቹ ምን ስሰራ እንዳገኛት ይጠይቁታል። ምክንያቱም ለፍቅር ጥያቄው ምላሽ የምትሰጠው እርሷ አይደለችም፣ ልክ እርሱ ሲደርስ በመስራት ላይ ያለችው ነገር እንጂ። ለምሳሌ ልጅቱ ቤት ስትጠርግ ከደረሰ እጇ ላይ ያለው መጥረጊያ ሳይሆን እምቢታ ነው። እናም እንደ ቆሻሻ ናቅ አድርገው በእምቢተዋ ሳትጠርገው በፊት ዘንጉን አውርዶ ይወጣል። እርሱ ሲደርስ ውሃ ልትቀዳ ባዶ እንስራ ተሸክማ ከወጣችም ተመሳሳይ ትርጓሜ አለው። ቡና ተጠጥቶ ስኒ ሲታጠብ ከደረሰም ጉዳዩ አብሮ እንዳከተመለት በቂ ምስክር ይሆናል። የሚያጠገብ ትዳር ከሆነ ግን ቡና ስታፈላ እንደሚደርስ ያምናሉ። አለበለዚያ ውሃ ቀድታ ስትመለስ ያገኛታል። መንገድ ላይ ካልተገናኙም እብረት ውስጥ ወተት ስታል በመተያየታቸው አይቀርም። እነርሱ ሁሉ አጋጣሚዎች ወደ ከንባተኛ ሲተረጉሙ እኛም ወደና ሊሆነ ማለት ነው። ከዚያ በኋላ ያን ረዥም ዱላውን አሳይቶ ወደ ቤቱ ይመለሳል። እንዲህ ካደረገ ፍቅሩን በዱልኛ ነግሯታል ማለት ነው። ልክ እንደ ከንባታዎች ዱላ የጠብ መግለጫ መሆኑ ቀርቶ የፍቅር ቋንቋ የሚሆንበት ጊዜ መቼ ይሆን? እንደምታውቁት የሩቅ ምስራቅ ሰዎች መጠሪያ ጉንጭ አይሞላም። ቾ ሁኪ ሲባሉ ሰምታችኋል። እንደዚህ እየተባሉ ከቀም አያቶቻቸው ቢጠሩ እንኳን የእኛን ገብረ ማርያም ርዝመት አይደርሱበትም። ይህ ያስገረማቸው የመሀል ሀገር ፌዘኞችም የሩቅ ምስራቆች እንደዚሁ ያሉ አጫጭር ስሞች እንዴት እንደሚወጡላቸው ሲተነትኑ ለምሳሌ እናትየዋ ምጥ ላይ ሆነ አንድ ትሪ ሲወድቅ ከተሰማ የልጁ ስም ኪ ወይም ኪው አለበለዚያ ኪም ይሆናል። የተሰማው ድምፅ ከጥፊና ከካልቾ ጋር የሚቀራረብ ከሆነ ደግሞ ቾ ወይም ቹ አሊያም ቾ ተብሎ ይጠራል ይላሉ። ይሄ የአዲስ አበቢዎች ቀልድ ለመሆኑ ምንም ጥርጥር የለውም። አሁን የምናጫውታችሁ ግን እውነተኛውን የኤርቦሬ ብሔረሰብ ስም አወጣጥ ይሆናል። ብሔረሰቡ በአገራችን ደቡብ ክልል በሐመርና ቦና ወረዳ ውስጥ የሚገኝ ነው። ኤርቦሬዎች ለየት ያለ ስም አወጣጥ አላቸው። የመሃል አገሩ ሰው ስምን መልአክ ያወጣዋል ነው የሚለው። ኤርቦሬዎች ደግሞ ስምን የበሬ ቆዳ ያወጣዋል የሚሉ ይመስላል። ሕፃን ሲወለድ ኤርቦሬዎች በሬ አርደው ይቀበሉታል። ይህም ከብሔረሰቡ ታላላቅ በዓሎች እንዳንዱ ይቆጠራል። በተለይም የሕፃኑ ስም የሚወጣበት ቀን በጣም ከባድ በዓል ይካሄዳል። በዓሉም በብሔረሰቡ ዘንድ ኩስማ እና አቡጃል በመባል ይታወቃል። የሕፃኑ ስም የሚወጣው እትብቱ በሚቆረጥበት ዕለት ሲሆን የእትብቱ ቁራጭ የሚቀመጠውም ለልደቱ በታረደው በሬ ቆዳ ላይ ነው። እናም የዚያ ቆዳ ቀለም የልጁን ስያሜ ወስነዋል። የብሔረሰቡን ስም አወጣጥ ወደ አማርኛ ተርጉሞ ለማቅረብ ያክል፣ ለምሳሌ ቆዳው ነጭ ከሆነ ሕፃኑ ነጩ ተብሎ ይጠራል። ቡራ ቡሬ ከሆነ ደግሞ የልጁ ስም ቡሬ ሆኖ መቅረቱ ነው። ከአዘን ይልቅ የሰርግ ደስታ ሞት ሞት የሚሸታቸው አሉ። ሰርግ ላይ በጣም አስቸጋሪው ነገር የድግሱ ጣጣ ብቻ አይደለም። በተለይ በከተማው አካባቢ የሙሽሪቷ ቬሎ ቫይናክ የማይመልሰው ራስ ምታት እየፈጠረ ነው። ካለቬሎም አሁን ደመቅሽ አበባዬ ብሎ መዝፈን የሚያሳፍር ይመስላል። በቡሚዎች ሰርግ ግን አሁን ደመቅሽ ብሎ ነገር የለም። የቡሚዋ ሙሽሪት በሰርጓ ዕለት ከሌላው የተሻለ ለብሳ ስለማትታይ ነው። ቡሚዎች ደቡብ ኦሞዞን ተፈልገው አይታጡም። ቡሜ ከደቡብ ኢትዮጵያ ብሔረሰቦች አንዱ ነው። የሕዝባቸው ቁጥር ወደ 23 ሺህ ይጠጋል። ቋንቋቸውም ኛንጋቶምኛ የሚባል ነው። ታዲያ እኒህ ሰዎች በደገሱት ሰርግ ላይ ሙሽሪትን ከታዳሚው መለየት በጣም ይከብዳቸዋል። ምክንያቱም በአዲስ ልብስ ደምቃ ለመታየቷ ነው። በዚህ ታሪካዊ ቀን እንኳን ባለፉት ዓመታት በእኛ ንጋቶምኛ ያንጎራጎረች ውኃ ልትቀዳ ወደ ወንዝ ስትወርድ የለበሰችውን አሮጌ ቆዳ አትቀየርም። እናም በቡሜዎች ሰርግ ላይ አሁን ደመቅሻ በባዬ ብሎ ማጨብጨብ አስቸጋሪ ነው። በቡሜዎች ባህል ሙሽሪት የምትደምቀው ከባሏ ጎጆ ስትገባ ነው። ያን ጊዜ ባለቤቷ ቤት ያፈራውን ፍየል አርዶ እንዴት ያል ግልድም ያበጅላታል። ይህን ጊዜ ግን አሁን ደመቅሽ፣ የቡሜ ልጅ ማለት ይቻል ይሆናል። ሰው በሞተ ዕለት ድንኳን መጣል፣ አስከሬኑን በውሃ ማጠብና በጨርቅ መገነዝ፣ ከዚያም እያለቀሱ ወደ መቃብሩ መውሰድና ወደ ጎን ዘለግ ተደርጎ በተቆፈረው ጉድጓድ ውስጥ መቅበር የተለመደ ነው። የሟች ቤተሰቦችም ለወራት ያክል ጸጉራቸውን በመላጨት ሀዘናቸውን ይገልጣሉ። ቦዴዎች በደቡብ ብሔር ብሔረሰቦች ክልላዊ መስተዳድር በተለይም በደቡብ ኦሞ ዞን ሰለማንጉ ከሚባል ወረዳ ውስጥ ይኖራሉ። በዱኛ የሚባል ቋንቋ አላቸው። በብዛታቸውም ወደ ሶስት ሺህ እንደሚጠጉ ይነገራል። በቦዲዎች ሰፈር ትልቅ ሰው ከሞተ ወዲያውኑ የሚጣለው ድንኳን ሳይሆን በሬ ነው። በነገራችን ላይ በሌላው አካባቢ ሬሳው አፈር ሳይነካ እህል መቅመስ ነውር እንደሆነ ሰምታችሁ ይሆናል። ይሄ ነውር ራሱ በቦዲዎች ዘንድ እንደ ነውር የሚቆጠር ነው። እነሱ ሰው በሞተ ጊዜ ሬሳውን አስቀምጠው ለሶስት ቀን ያክል ታላቅና ታናሽ ማወራረዳቸው አይቀርም። አሁንም አስከሬን አስቀምጦ መብላት ነውር የመሰለው ካለ በሬው ከመታረዱ በፊት ሰውየውን ቢቀብሩት ምን ቸገራቸው ይል ይሆናል። የዋነት ነው። በሬው ካልታረደ በቀር ሟቹ አይቀበርም። ምክንያቱም አስከሬኑ የሚታጠበው በውሃ ሳይሆን በበሬው ደም ስለሆነ፣ ከዚያም እራፊ ጨርቅ ፍለጋ ጊዜ አባክኑ በዚያው የበሬ ቆዳ ጥፍር አድርገው ይከፍኑታል። የከፈን ቆዳ ወሬሳ ሳጥኑም ጭምር እንደሆነ ልብ ይሏል። ሲገንዙት፣ ሌላ ተገላቢጦች ነገር ታያላችሁ። አስከሬኑን ከወገቡ ሰበር አድርገው የተቀመጠ ያስመስሉታል። ወደ ኋላው ዘንበል እንዳይል ደግሞ እጆቹን ወደፊት አምጥተው ከእግሮቹ ጋር ያስሯቸዋል። እንዲህ አንገቱን ደፍቶ የተቀመጠውን አስከሬንም በቆዳ ከፍነው ስልቻ ካስመሰሉት በኋላ ወደ መቃብሩ ጉድጓድ ይወስዱታል። ጉድጓዱም እንደተለመደው ዝርግና ሞላላ አይደለም፣ እንዳልተለመደው ክብና ጠባብ እንጂ። አስከሬኑ ተጣጥፎ ወደዚያ ጉድጓድ ሲወስዱት በታላቅ ጭፈራ ታጅቦ ነው። ሁሉም ለሟቹ ያዘነውን ያህል መጨፈሩ አይቀርም። ምናልባትም የቤተ ዘመዱ ይታያል ጉዱ የሚባለው ቀብር ላይ ይሆናል። በሌላ አባባል እያንዳንዷን ኰቴያቸውን እንደ እምባ በመቃብር ላይ እያንጠባጠቡ ሀዘናቸውን ይገልጣሉ ማለት ነው። የቦዴዎች ተገላቢጦሽ በዚህ አያበቃም። ለምሳሌ በሌላው ባህል ከቀብር መልስ የሟች ቤተሰቦች ጎፈሪያቸውን ተላጭተው ሀዘን ይቀመጣሉ። ይሄ ለቦዲዎች ቅብጠት ነው። በእነሱ ብሔረሰብ የሟች ቤተሰቦች ጸጉራቸውን አይላጩ። እንዲያውም መሪር ሐዘናቸውን ለመግለጥ ለወራት ያክል ፀጉራቸውን አጎፍረው ይቆያሉ። እናም አንድ ቦዴ ጸጉሩን ማሳደግ ሲጀምር መደንገጥ ይገባል፤ አንዳች ሐዘን ገጥሞታልና። ከሐመር ብሔረሰብ ወጎች አንዱን እናጫውታችሁ። በዚህ ብሔረሰብ ውስጥ ገና ከመወለዳቸው ሚንጌ የሚባል ጸያፍ ስም የሚወጣላቸው ሕፃናት አሉ። ሚንጊ የሐመርኛ ቃል ሲሆን በአማርኛ ገፊ የሚል ቃል ይወክለዋል። እነኚህ ሕፃናት ለአቅመ ሚንጊነት የሚደርሱት ጥርስ ማብቀል ሲጀምሩ ነው። የሕፃኑ የላይኛው ድድ ቀድሞ በጥርስ ከተሸፈነ ለሐገርም ሆነ ለቤተሰብ የሚበጅ ሰው አይደለም ብለ ያምናሉ። እንዲያውም አባቱን እስከ መግደል የሚደርስ ጭካኔ አብሮ እንደሚበቅልበት ያመለክታል ባዮች ናቸው። የድድ አምላክ ከዚህ ጉድ ሰውሮት ጥርሱን ከታች ማብቀል የጀመረ ሕፃን ሌላም ፈተና ይጠብቀዋል። እኛኑ ወተት ጥርሶቹን ማራገፍ ያለበት ከታችኛው ድድ ጀምሮ ነው። የላይኛው ጥርስ ቀድሞ ከተነቀለ ሌላ ጥርስ ከማብቀሉ በፊት የሚተከልለት ሚምጊ የሚባለው ስያሜ ይሆናል። ሕፃኑ ግርጥሎት መንገድ ላይ ሲወድቅ የላይኛው ጥርሱ ከተነቀለም ከማኅበረሰቡ ለመነቀል በቂ ምክንያት ይሆነዋል። ስለዚህም ሕፃን ሲወድቅ የመጀመሪያው ጥያቄ የላይኛው ጥርሱ ተርፏል ወይ የሚል ነው። የላይኛው ጥርሱ ከወለቀ ወደ ታች መውረዱ አይቀርም። ምንጊ ተብሎ ወደ ተጣለው ህብረተሰብ ሐምሮችን ባህል ያመጡት ከብቶቻቸውን አስተውለው እንደሆነ ይነገራል። ላምና ብሬን አይተው ፍየልና በግን ታዘበው የፈጠሩት ባህል ነው። እነኛ እንስሶች በማህበረሰቡ ውስጥ እንደ ቅዱሳን ስለሚቆጠሩ በደንብ ይመገቧቸዋል። ቅዱስ ያሰኛቸው የስጋቸው ጣፋጭነት ብቻ አይደለም፣ ሁሉም ጥርስ ማብቀል የሚጀምሩት ከታችኛው ድድ ስለሆነ እንጂ እርኩስ ተብለው ከመብል ተራ የወጡት እንስሶች ጥርሳቸው ደግሞ ከላይኛው ድድ መብቀል ይጀምራል። እነዚህ እንስሳዎች እንደ አህያና ፈረስ ያሉት ናቸው። ሐመሮች ጅብም ጥርስ የሚያበቅለው ከላይኛው ድዱ ጀምሮ እንደሆነ ይናገራሉ። ስለዚህ ከላይኛው ድድ ማብቀል የጀመረውን ህፃን የጅብ ያክል ይፈሩታል። በዚች ምድር ከሱ የበለጠ ሚንጊ እንደሌለም እርግጠኞች ናቸው። ከዚህ የተነሳ የወላጅና የአካባቢ ፍቅራቱ የሚያድገው ህፃን የኋላ ኋላ እውነተኛው ሚንጊ መሆኑስ ይቀራል።